አታምጣው ስለው አምጥቶ ቆለለው። ቅመሟ እንግዲህ አድብታ አድብታ በአንዴ ነው አምጥታ የምትከምረውና፣ ዛሬ ብሩኬ በደንብ ነው የተገኘው፣ ተሰርቶለታል። ሰላም ሰላም ውድ ቤተሰብ እንዴት ናችሁልኝ? ወዶቼ ሰላማችሁ ይብዛልኝ። እንግዲህ ቅመሟ ሰርታለታለች ለብሩኬ ማለት ነው። አቤት አክት፣ አቤት አክት፣ እንዴት ነው የቻለችበት! እና ብሩኬ ደግሞ ዛሬ የሀኝ ብቻ አደለም እኮ ንዴቱ፣ እንዴ ንዴቱ ተደራረበበት። በመጀመሪያ ግን ብሩኬ ያው በመሃል በመሃል አሞኛል ሀይሚ አሞኛል ሀይሚ እያላት ነበረ እና እግዚአብሔር የማረ ወንድሜ አሞታል መሰለኝ እና እና በፕራንኩ ብቻ አይደለም እኮ ማለት ዛሬ ኤፍሬም እና እሱ በጣም ሀዘንተኛ ሆነው ነው የዋሉት። በጣም ተናደዋል። ባለፈው ታስታውሳላችሁ፣ ብቻ ያው ጮቤ እየረገጡ ነበር፣ ጣራውን ሁሉ ለመንካት ምንም አልቀራቸውም። በደስታ ፈንጥዘው ማለት ነው። እንግዲህ ያው በጨዋታ መካከል መሸነፍም ማሸነፍም ያለ ነው እና ዛሬ ደግሞ ቡድናቸው ተሸንፎባቸው በጣም አዝነው ኤፍሬምማ ማ እጥፍ ብሎ ተቀምጦ ሶፋ ላይ ምናምን አይዞ የኔ ፍቅር እያለች ሚስቱ እያጽናናችሁ ነበረ እና ምን ለማለት ፈልጌ ነው በጣም ነበር ያዘኑት ማለት ነው። በዛ ላይ ደግሞ አሞታል። በዛ ላይ ደግሞ ቅመምዬ፣ እንግዲህ ይሄ ይሄንን ቢራ ድርድር አድርጋ ስጠብቀው ጭራሽ ሌላ ትኩሳት እና ይሄ ሁሉ ሲደራረብ ማለት ነው ውዶች። እንኳን ጃኬት ቲሸርት አያስቀድድም። እኔማ እኮ ቲሸርቱንም ደግመው እያልኩ ነው ስጠብቀው የነበረው እና እና ሀይሚ እና ብሩኬ እኩላንድ ነው የሚባለው አይደል? እኩላንድ እየሄዱ ነው፣ እኩላንድ ስላችሁ ሀይሚም እየሄደች ነው በፕራንኮ ብሩኬም በፕራንኮ እየሄደ ነው። እና ምንም ከዚጋውን ዝቅ ከፍ ማድረግ አያስፈልግም፣ ሁለቱም የፕራንክ ሰው ናቸው ብለን መደምደም ነው ያለብን፣ ከዚህ ጋር ማለት ነው። የእሱ ፕራንክ መጥፎ ነው፣ የእሷ ፕራንክ መጥፎ ነው የሚባል ነገር የለም። ስራ እስከሆነ ድረስ እየሰሩ ነው ይስሩ እነዚህ ልጆች ማለት ነው። ሀይሚም ስሰራ ሌላ ክፉ ነገር መናገር፣ ብሩኬም ሲሰራ ሌላ ክፉ ነገር መናገር አይጠበቅብንም። እባካችሁ ፕሊስ ከዚህ ነገር እንቆጠ በቃ። የምሬን እኮ ነው። አሁን ላይ ወደ አንድ የምንፈርድበት ጊዜ አይደለም ምክንያቱም ብሩኬ ቢያደርጋትም፣ ሀይሚ ደግሞ በሆነ ጊዜ ላይ ተነሳ ታደርገዋለች ሁለታቸውም ይመላለሳሉ ማለት ይበቃቀላሉ፣ አለቀ። ብድራቸውን ይመላለሳሉ። እና ከኛ የሚጠበቅብን ያው እነሱ ማበርታት ነው። እንግዲህ የሆነ መጥፎ ነገር ከሰሩም ደግሞ ሁለቱንም በአንድ ላይ እየተናገርን፣ ጥሩ ነገር ሲሰሩ ደግሞ እንደዚህ ሳቅ እየሳቅን ፈታ እያልን ከእነሱ ጋር እንቀጥላለን ማለት ነው። እና ልንገራችሁ ውዶች ይ እና ማለት ነው እኔ እኮ ጠርጥር ያለው እኮ ሰሞኑን ሲመላለስባት ቅመማ ዝም ስትል፣ እኔ እኮ ብዙ አይመቸኝም ስታደባ በቃ የሆነ ሀሳብ እያሰበች እንደሆነ ይገባኛል። እና ነገር ግን እንዲህ በቅርቡ እንኳን ትመጣለች አላልኩም ነበር። ዛሬ በተለይ በፍጹም አጠራጠርኩም። እና ስቶሪ ላይ ስታስቀምጥ የነበረቻቸው ነገሮች ለዚህ ለዚህ እንደሆነ ገብቶኛል ማለት ነው። በእርግጥ የሰው ልጅ ስቶሪ የሚያስቀምጠው ለፕራንክ ብቻ ወይም ደግሞ እንዳኮረፈ ለመምሰልም አደለም። የምር የሆነ ስሜት ሲሰማቸው አንዳንድ ታዋቂ ሰዎች ማለት ነው። ከምር ታዋቂም ሳይሆን በእኛ በራሳችን ራሱ ይሄ በኢንስታግራም ምናምን ማለት በቴሌግራም በዋሳፕ ምናምን የሆነ ሲከፋል የምናስቀምጠው ነገር የለም። የምናስቀምጠው ጥቅሶች ምናምን አሉ አይደለም። ስለዚህ እነሱ ደግሞ የሆነ የውስጣቸው የተሰማቸውን ስሜት ስቶሪያቸው ላይ በመለጠፍ ባይናገሩም እንኳን የሆነ ለማጋራት አይነት ይሞክራሉ። እና እውነት ለመናገር መጨረሻ ላይ የለቀቀችው ስቶሪ ያስቀመጠችው ሀይሚ ሙዚቃው በጣም ደስ አይልም ነበር። በጣም ስሜትን ይነካ ነበር፣ ይረብሽ ነበር ሁላ ማለት ነው። እና ምን ለማለት ፈልጌ ነው? ፕራንክ ብቻ ለማድረግ ሳይሆን ሌላም ስሜት እኛ ሰዎች አይደለም ብዙ ነገሮች የሚሰሙን ነገሮች አሉ ወይ ውስጣችን የምንጨርሳቸው ለሰው የማንናገራቸው እና ከዛ ከዛ አንጻር መመልከት መልካም ነው እና እና እንግዲህ ሆድ ምንድን ነበረ ሆድ ያባውን ብቅል ያወጣዋል አዎ ሆድ ያባውን ብቅል ያወጣዋል እያለች ቅመማ እየዛሬ የልብ ልቧን የተናገረች ማለት ያው ሰካራም እና እብድ የልቡን ይናገራል ይባላል እና ያው ሰካራም እንግዲህ በስካር መንፈስ ከውስጥ ያለውን እንደው የዘላለም ሆን አውጥቶ ነው የሚዘከዝከው። እና እንግዲህ በአንተ ምክንያት ነው እንደዚህ ጨጓራ ይቅጥል ብሎ ይሄው በአንተ ምክንያት ነው እየጠጣው ያለ ያለችው። እሱ ደግሞ ምንድን ነው ያጠፋሁት ንገርኝ፣ ያጠፋሁትን ነገር ይሄን ይሄን አጥፍታል በኝና ይከፍታል በልሽ ግን እኮ ጠዋት በሰላም ነበር የተለያየ ነው እያላት ነበረ ማለት ነው። እንደዚህ እኮ ነው ብድር መመላለስ። አሁን ብሩኬ ምንድነው ያጠፋሁት? ንገርኝ፣ ምንድነው በእኔ ምክንያት እንደዚህ የሆንሽው? እያላት ነበር። አሁን ትናንትና ፕራንኩ ላይ ደግሞ ያጠፋሽንው ታውቂያለሽ፣ ተናገሪ ሲላት ነበር አይደለ። ይኸው ባንዴን የተመለሰለት ማለት ነው። እና ብድር በምድር ይባላል። ብሩኬ ያው ተመልሶላል። እና እንግዲህ ያው ከተጠቀመቻቸው ቃላቶች ይሄ ራሴን አጠፋለሁ ሲጣርጌ ነው ማጠፋ በገመድ ምናምን የምትለው ያው ብዙም ብዙም አያስደስትም እውነት ለመናገር ማለት ነው። ያው አንዳንዴ ቃላታችን ልንጠብቀው ይገባል ለእኛ ለኛ ማለት ላይክ ስትሬስ አድርገን አንወስደውም፣ እየቀለደች እንደሆነ እናቀዋለን። እና ሀይሚን የሚመለከት እውነት ለመናገር እንደኛ ወጣት ብቻ አይደለም፣ በጣም ትላልቅ እናት አባቶች፣ አዛውንቶች ነው የሚከታተሉ። እና ማለት እነሱ ደግሞ እንዴት ነው ነገሮችን ቀለል አድርገው ሊመለከቱ አይችሉም። የሆነ አለ አይደለ ለምሳሌ እናት አባት ስትሆኑ የምታስቡት ነገር አለ አይደለ፣ እንዴ ምን ሆናን የምንከፍቷት ይሆን እች ልጅማ የልቧን የተናገረችው ምናምን ብሎ የሚያስብ ሰው አይኖርም። ማለት እንግዲህ ይሄ የኔ ሀሳብ ነው ውዶቼ። እና እንደዚህ አይነት ነገሮችን ቅመምዬ በምታደርግ ሰዓት እንደዚህ አይነት ነገሮችን ባትጠቀሚ መልካም ነው እላለሁ። ምክንያቱም ከሌላኛው ሰው ሲደርስ ጥሩ ስለማይሆን ማለት ነው። እና ከዛ በተረፈ ግን ፈታ ዘና ያለ ፍራንክ ተገንቷል ብሩኬ ማለት ነው።